ሺ ያንቺ ዳንታ ነኝ አላቅ ወላሂ ነኝ አላቅ በቃ ታልቅሽ ለማን ነው? እዚህ ጋ ደግሞ ሲፈጠር ባለፈው ልጅ የኔ ያለኝ የመጣችው ለአንተ በማሰብ ነው። ምክንያቱም ብከስ ካሳስራለሁ እሷ ደግሞ እሱን ብታሳስሪው ምናልባት ላይወጣም ይችላል ብላ አስባለክ ሊሆን ይችላል። አንተ ማገናዘብ አትችልም እንዴ? መጀመሪያ ማገናዘብ ይባል ነገር አለ። አገናዘብ እኔ የባሌ ወንድሞን ከረስቼ ነባሌ አርሜ ልጆቼ አባት ወንድሞን ከረስቼ የሚፈልገውን ማድረግ ይችላሉ። ግን እሷ ለአንተ አስባ ነው። አንተ ማሰብ አለብህ ለእሷ። እሺ ሰላም፣ ሰላም ውድ የተከበራችሁ የኔ የሸዋተ ጉለት ሚዲያ ተከታታዮች፣ በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ። አድማጭ ተመልካቾች ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ይላለው ማለት ነው። እንግዲህ ዛሬም የመጣሁላችሁ ከማዳም ኩሽና ነው ከዛ ወጥቼ አላውቅም እና ከዛው ከኩሽና ይብቅ ብዬ ይላችኋለሁ። ይችን ቪዲዮ የምትከፍቱ ሁሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኛም እግዚአብሔር ብሎልና ፈቅዶልን እንደሰው ቁጭ ብለን ወንበር ላይ የምንሰራበት ይሆናል ብለን እናስፈልም ማለት ነው። ወናታችሁ ነው። አው ከኩሽና ሳሎን፣ ከሳሎን ኩሽና ከማለት እንግዲህ ወጥተን በቃችሁ እረፉ ካለን እንሰራበታለን ብለን ስለሆነ አው ህልማችን እንደዛ ነው። እና ስለዚህ ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱን ማለት ነው። እውነቴን ነው የማዳም ቀማሞችን አበረታቱ። እውነቴን ነው። ምን አለበት ብታበረታቱ? እኛ እኮ ለሁሉ ደራሽ እኮ ነን። እውነት ለማንኛውም ማለት ነው። ሲቀጥል ዛሬ የመጣሁት በቃልና በሰይድ ወንድም ነው ማለት ነው። አንዋር በሰይድ ማን ነው? የሰይድ ወንድም አንዋር ማለት ነው። ቃልና አንዋር እንግዲህ ሀያት ነች መሰለኝ፣ በዛኛው ስሟ ሀያት መሰለኝ አልተስማሙም እሱም መንስኤው ማነው ሰይድ ነው ማለት ነው እንግዲህ ሰይድ ባመጣው ነገር በሰይድ ጣጣ የሰይድ ጉዳይ ገና ሌላ ባለ ትዳርም ያፋታል ማለት ነው ምክንያቱም ሰይድ እያደረገው ያለው ነገር ምንም ጥሩ ነገር እየሰራ አይደለም አንድ ነገር በሱ ምክንያት ሲበላሽ ያንን ነገር እንኳን ማስተካከል አይችልም አይደለም የሰውን ነገር የራሱን እንኳን ማስተካከል አይችልም በእውነት ነው ምላችሁ እንግዲህ ቃል በዚህ ሁኔታ እያለቀሰች ልጆቼን አሳየኝ እባክህን፣ ልጆቼ ናፍቀውኛል፣ ልጆቼን ማየት እፈልጋለሁ፣ እንታረቅና አብረን እንሩን። አዎ አጥፍቻለሁ፣ በጊዜው አጥፍቻለሁ፣ ግን ደግሞ አንተም ልክ አልሰራህም። ይዘህ የመጣኸው የሰው ልጅ ነው። ስለዚህ አንተ አደጋ ላይ ከምትወድቅ ብዬ ይህን ነገር አደረኩት። ልጅቷን መልሼ ለሱመያ ሰጠሁ። ስለዚህ ምንድን ነው ያጠፋሁት ነገር? ለምንድን ነው እንደዚህ በልጆቼ የምትቀጣኝ? ልጆቼን ላይ እፈልጋለሁ፣ ልጆቼ ናፍቀውኛል ብላ እንግዲህ ወደ ቤት ስትሄድ ጥንብር ኩሴን አውጥቶ ሰድቦ በሰው ፊት አዋርዶ አባረረኝ። አንቺ ማፈሪ አታፍሪም ወይ ብሎ አባረረኝ። ወደ ቤተሰቦቼም እንዳልሄድ በቤተሰቦቼ በሱ የተነሳ ከቤተሰቦቼ ተጣልቻለሁ አለች። እንግዲህ መስዋዕት የከፈላችሁለት የከፈላችሁላቸው አንዳንድ ወንዶች እኔ እንጃ ብቻ በዛ በዛ መስዋዕት ልክ አታገኟቸውም። ከባድ ነው። አንዳንድ ሴቶች ቤተሰቦቻቸውን ጥለው ከሚባለው በላይ አንድ ሴት ቤተሰቦቿን ትታ ወደ ባሏ ስትሄድ ባሏ ሊንከባከባት ነው። ምክንያቱም እናትና አባቷ እንደሚንከባከቧት እንከባከብሻለሁ፣ አንቺ ከእንግዲህ በኋላ የኔነሽ ብሎ ነው የሚወስዳት። ስለዚህ ሊንከባከባት ይገባል። ግን እንግዲህ አኗር ያንን አላደረገም ማለት ነው። የወንድሜ ትዳር እንደዚህ ነው እና እኔም እንደሱ ሆናለው እንደሱ መፈንጨት እፈልጋለሁ ብሎ እንግዲህ ቃልን በዚህ ደረጃ እንደዚህ እያስለቀሳት ነው ማለት ነው። በእውነት በጣም ያማል፣ ግን በጣም ነው የሚያስጠላውም። በዚህ ልክ ደግሞ ሰይድን ወርዶ ያገኘውት ሰይድ ነው ማለት ነው። ሰይድ በአንተ ምክንያት ሌላ ትዳር ሲበጠበት፣ አይ ወንድሜ፣ ይሄ ነገር ጥሩ አይደለም። እኔና የኔና የእሷ ጉዳይ እኛ እንጨርሰዋለን። ቤተሰብ የሚገባበት አይደለም። እኔ ጨርሰዋለን የኔን እና ላይ ሱመያ ጉዳይ እኔ ራሴ ጨርሰዋለሁ። ስለዚህ አንተ ወደ ልጅህ እናትና ወደ ቤተሰቦችህ ተመለስ፣ ልጆቿን ታሳድግ ተው ብሎ መገሰጥ ሲገባው ጭራሽ እሱም እንግዲህ የመላይ ሄዶ ያው እንደምታዩት እያረገ ነው ያለው ማለት ነው እና በጣም ከባድ ነው። ሰይድ እውነት ቃልን እና አኗርን ልታስማማ ይገባል። ይሄ ያንተ ጥፋት ስለሆነ ማለት ነው። ምክንያቱም ወንድምህ ልጅህን ሰርቆ ያመጣት ለአንተ ሲል ነው። ስለዚህ እሱ ምን ላይ እንደሚወድቅ አላወቅም። በዛ ሰዓት እኮ እሱ መሆኑ ስታውቅ ራሱ ሱመያ መክሰስ ትችል ነበረ። ሰረቁኝ ብላ ማሳሰር ትችል ነበረ። ግን ደግሞ ያን አላደረገችም። ለምን? የባሏ ወንድም ስለሆነ አንዳንዴ ወንዶች ጭፍናችሁ መሰለኛ አላቅም። ሴት ግን ብልጥናት፣ እውነት ማስተዋል ትችልበታለችና እና ሚስቱ እሱ ጭፍን በእሱ በጭፍን ሄዶ ቢያመጣት ሕፃኗን ሚስቱ ግን ብልክ ስለሆነች ልጅቷን ወስዳ ለእናቷ ሰጠች ማለት ነው። ብዙ ነገር ብዙ ታሪክ ሳይፈጠር እና ይሄንን በማረጓ ሰይድ ደስ ሊል ይገባል። እና ልጆቿን እንድታይ ልታደርግ ይገባል ነው ማለት ማለት ነው። ለሰይድ ለሰይድ ማለት ነው። ሰይድ በጣም ጥፋተኛ ነው። እውነቴን ነው የምላችሁ። እና የወንድሙ ትዳር ሲበተን ሲበጠበት በዛ ላይ ሁለት ዓመት ያልሞላው ህፃን ጡት የሚጠባ ህፃን ልጅ አባት ምንድን ነው የሚያደርገው? እውነት በጣም ያሳፍራል። እውነቴን ነው የምላችሁ። እንዴ ተው እንጂ ወንዶች ተው እንጂ፣ እንዴ ተው እንጂ፣ ተው እንጂ። ምን አስባችሁ ነው እንዴ እናንተ? እኮ መጀመሪያ እኛ ከቤተሰብ ጋር ምናምን ስንኖር አእምሮብን ዝንጥ ብለን የምንለብሰው ምናምን፣ በቃ እንደዛ ስንሆን አኖራት አለው ብለህ እኮ ቃል ገብተህ እኮ ነው የምትወስዳት። ከእናትና ከአባቷ ኮ እኮ ነጥለ ስትወስዳት ላንተ አሽከር ሆና እንድትኖር ሳይሆን አኖራት አለው ከኔ ጋር ትኖራለች፣ ከእንግዲህ አካሌ ናት። ቤተሰቦቿንም ማንንም እናቷንም አባቷንም ጥላ ወደ ባሏ የምትመጣው እሷ ያኖረኛል በቃ ባሌ ነው አካሌ ነው ብላ አምናህ ስትመጣ፣ እናንተ ደግሞ አወጣችሁ እንደዚህ መንገድ ላይ ትጥላላችሁ ማለት ነው። በጣም ያሳፍራሉ። እውነቴን ነው የምላችሁ። እንደዛ የምታደርጉ ወንዶች ከእንደዚህ አይነት ድርጊታችሁ ተመለሱ ነው የምለው። ሌላው ደግሞ ሰይድ የወንድምህን ትዳር አስተካክል። ከአንተ ውጭ ሌላ ማንም ያስተካክልልህ የለም ማለት ነው። የእኔ ቤት ፈርሷል፣ ና የወንድም የሚትን ቤት ይፍረስ ማለት ጥሩ አይደለም። ስለዚህ እዛ ማን ነው እዛ እንትን ሰንዓ ነው ማን ነው የሚባል ሀገር ቁጭ ብለህ አንዴ ከአንዱ አንዴ ፓስፖርት አንዴ ምናምን ከምታግት ናና እዚህ የወንድምህን ትዳር ታደግ ማለት ነው እና ቃል ደግሞ በጣም ነው ያሳዘነች። እኛ አንጀቴን ነው የበላችሁ። እውነቴን ነው የምላችሁ መሄጃ ስለሌለኝ ነው። ቤተሰቦችንም በአንተ ምክንያት አጥቻለሁ። እሺ፣ ወዴት ልሂድ እኔ? እየሰማኸኝ ከሆነ አኗር፣ እኔ እንደምትሰማኝ አውቃለሁ። አኗር እኔ ቤቴ ተመልሼ ከአንተ ጋር ነው መኖር የምፈልገው አለች። በእውነት ሴት ልጅ እንደዚህ ካለች ቤቷን ትወዳለች ማለት ነው፣ ልጆቿን ትወዳለች፣ ባሏን ታከብራለች ማለት ነው። ቃል ሲጀመር ምንም አላደረገችህም ማለት ነው አቶ አኗር ያጠፋኸው አንተ ራስህ ነህ። ምክንያቱም የሰው ልጅ መስረቅ የለብህም። እነሱ ራሳቸው ይወጡ። አንተ ምን አገባህ? ምን አገባህ? የፈለገ ወንድምህ ቢሆን ምን ትልቅ አደረገ? ሁለቱ ይጫወቱ፣ ሁለቱ ይዝለሉ፣ ሁለቱ ይፍረጡ፣ ሁለቱ ይጋደሉ፣ ምንም አያገባም። ወንድምህ ስለሆነ ነው። ወንድም ስለሆነ ነው። ሱመያ ወንድም የላትም እህት የላትም? ምን? እንዴት ነው የምታስበው አንተ? ራስህ እነሱ በእነሱ መሀል አንገባም ብለው ነው አየህ። የእሷ ወገኖች ጭንቅላት ስላላቸው ማሰቢያ ስላላቸው ስለሚያስቡ በባልና በሚስት መሀል አንገባም እነሱ ሁለቱ ይወጡት ብለው ዝም ሲሉ አንተ ደግሞ ሄደህ ልጅቷን ትቀማለህ ማለት ነው። እንደዛ አይደረግም ጥሩ አይደለም። እውነቴን ነው እና ለማንኛውም፣ አቶ አኗር ማለት ነው ሚስትህን ብትመልሳት ጥሩ ነው። በዛ ላይ ለአንተ ብላ ቤተሰቦቿን መሰዋዕትነት የከፈለች ወገን ዘመዷን ያጣች እናቷን አባቷን፣ እህቷን፣ ወንድሞቿን ለአንድ ወንድ ብላ እነሱን ሁሉ አጥታ አንተ ጋር ተሰብስባ ስትኖር አንተ ደግሞ እንደዚህ አሳልፈ መንገድ ላይ ልትጥላት አይገባም። እንደዛ የምታደረጉት ወንዶች ማለት ነው እውነት እግዚአብሔር ራሱ አይታረቃችሁም። እውነቴ ነው የምላቸው። እንዴ ለምንድ ነው እንደዚህ የምታረጉት? ጥሩ አይደለም። እኔም በዋ ሲፈስ እንዴት እኔ እንጃ ብቻ በስማ ሆን ያልቻልኩ እውነት ቃልዬ በጣም ያሳዘነችኝ። ስለዚህ ደግሞ ልጆቿን ስጣት እንዴናትና ልጅቷ። ወይኔ እኔ ጎረቤትህ በሆነ ያሳየ ነበር ወይኔ ወይኔ ወይኔ አይበረር አሞራ አይደለሁ አሞራ በሆነ እንደው አሳየ ነበር አንተ አኗር የምትባል ልጅ ማለት ነው፣ ደግሞ ዱርዬ ነገር ብለዋል። እና ልጆቹን እንዳንተው ዱርዬ ልታደርጋቸው ነው እንደምትናገረው ከሆነ ቃልዬ ለሊትም ቀንም ሰርቼ ነው የምኖረው ብላ ስታማክራት ዩቱብ ሰጠቻት። ይቺ ምስኪን ደግሞ ዩቱብ ሰጣት በዩቱብ እንድትሰራበት፣ ቢሆን አንተ ግን ምንም ፋታ ልሰጣት አልቻልክም። እና አቶ አኗር ባክህን ወደ ልብ ተመልሰ የቃልን ልጆች ስጥ ማለት ነው። እናንተ ደግሞ ፍትህ ለቃልዬ በሉ። ምን አስባችሁ ነው እንዴ? እናቴን ነው ምላችሁ? ቃልዬ እንዴ እያለቀሰች ነገ እናንተ ምን ትሆናላችሁ? አዎ እንዴ ፈተና ቃልዬ እሑድ እኮ ነው። ባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁን።